ለንክብራን ዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው፣ እስከ ፍጻሜው አብራችሁን ቆዩ። አዲሱ የዋይት ሐውስ የሰላም ዕቅድ የተቃወሙት ዜሌንስኪ የዩክሬን የአሜሪካ ድጋፍ ልታጣ እንደምትችል ተናገሩ። የዩክሬን ፕሬዝዳንት ቭሎድሚር ዜሌንስኪ በአዲሱ የአሜሪካ የሰላም ዕቅድ ላይ ያላቸውን ልዩነት ዋና አጋራቸው የሆነችውን ዋሽንግተንን ድጋፍ ሊያሳጣቸው እንደሚችል ተናገሩ። ሾልኮ የወጣው የአሜሪካ የሰላም ዕቅድ ዩክሬን ወታደሮች ሩሲያ ገንጥላ ከወሰደችው የክሬሚያ ሰርጥ እና ሌሎች የአገሪቱ ክፍሎች ለቀው እንዲወጡ ይገልጻል። ዜሌንስኪ አርብ ዕለት ለአገሪቱ ዜጎች ባስተላለፉት ንግግር ዩክሬን እጅግ ከባድ ምርጫ ልትጋፈጥ ትችላለች፤ ክብርን ማጣት ወይም ቁልፍ አጋርን የማጣት አደጋ ያጋጥማታል ብለዋል። አክለውም፤ ዛሬ ታሪካችን ውስጥ ካሉ አስቸጋሪ ጊዜያት አንዱ ነው ብለዋል። ፕሬዝዳንቱ ይህንን ያሉት አሜሪካ ጦርነቱን ለመቋጨት አቅርባዋለች የተባለ እና ዩክሬን ከዚህ ቀደም ውድቅ ያደረገቻቸውን የስምምነት ነጥቦች የያዘ የአሜሪካ የሰላም ዕቅድ ሾልኮ ከወጣ በኋላ ነው። በሰፊው በተሰራጨው ዕቅድ ውስጥም ከተካተቱ ነጥቦች ውስጥ የዩክሬን ወታደሮች በአሁኑ ሰዓት ከሚቆጣጠሩት የሀገሪቱ ምስራቃዊ ግዛት ዶኔትስክ እንዲሁም በሩሲያ በቁጥጥር ስር ካሉ የግዛት ክፍሎች ለቀው ይወጣሉ የሚለው ይገኝበታል። በተጨማሪም ሩሲያ በአውሮፓውያንም 2014 ከዩክሬን ገንጥላ ከወሰደችው የደቡባዊ ክሪሚያ ሰርጥ ለቀው እንዲወጡ አስፍሯል። ሉሃንስክ ተባለው ግዛትንም አሳልፎ መስጠት የሚል ነጥብ በእቅዱ ላይ ተጠቅሷል። በአሜሪካ የተዘጋጀው እቅዱ የዩክሬን ሰራዊት ቁጥር በከፍተኛ መጠን ቀንሶ ከ600 ሺህ እንዳይበልጥ የማድረግ ሀሳብን አካቷል። የአውሮፓውያን ተዋጊ ጀቶችን በአጎራባች ፖላንድ እንዲሰፍሩም ይደረጋል። በምላሹ ኪየቭ እውነተኛ የደህንነት ማረጋገጫ እንደሚሰጣት በእቅዱ ላይ ተጠቅሷል። ሰነዱ አክሎም ሩሲያ ጎረቤቶቿን አትወርም ተብሎ እንደሚጠበቅም እንዲሁም ኔቶ ይዞታው እንደማያሰፋ ዘርዝሯል። ሩሲያ ወደ ዓለም አቀፍ ኢኮኖሚ መልሳ እንደምትቀላቀል እቅዱ ይጠቁማል። ይህም የሚደረገው በሩሲያ ላይ የተጣሉ ማዕቀቦች በማንሳትና የዓለም ሀያላን አገራት ስብስብ ወደ ሆነው ጂ ሰቨን ተመላሽ ተመልሳ እንድትቀላቀል በማድረግ እንደሆነም ይጠቅሳል። የእነዚህ ስምምነት ነጥቦች በእጅጉ ወደ ሩሲያ ፍላጎት ያጋደሉ ተደርገው ተወስደዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዕቅዱ ለሰላም መሰረት ሊሆን እንደሚችልም ተናግረዋል። ፑቲን ዓርብ ዕለት ከካቢኔ ጽሕፈት ቤት ኃላፊያቸው ጋር ባደረጉት ስብሰባ ወቅትም ሞስኮ የዕቅዱ እንደ ደረሳት ገልጸዋል። በእቅዱ ዝግጅት ሂደት ውስጥም የሩሲያ መንግስት አልተወያየበትም ተብሏል። ሩሲያ በጉዳይ ለመለሳለስ ለማሳየት ፍቃደኛ እንደሆነች፣ በተቃራኒው ለመዋጋትም ዝግጁ እንደሆነችም ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ዜሌንስኪስ እቅዱን ሊወድደው ይገባል ብለዋል። አለበለዚያ ዩክሬን እና ሩሲያ ውጊያውን እንደሚቀጥሉ አክለዋል። ሩሲያ በአውሮፓውያኑ 2022 የፈጸመችውን ሙሉ ወረራ ጀምሮ ከሞስኮ ጋር ጦርነት ውስጥ ያለችው ዩክሬን የውጊያ አቅማ በከፍተኛ መጠን የተመሰረተው በላቁ አሜሪካ ሰራሽ መሳሪያዎች ላይ ነው። ዋሽንግተን ከባዱን የሩሲያ አየር ጥቃት መቀልበስ የሚያስችል የአየር መከላከያ ስርዓት እንዲሁም የስለላ መረጃ ለዩክሬን አቅርባለች። ዜሌንስኪ በዋና ከተማ ኪዩቭ በሚገኘው የፕሬዝዳንቱ ጽሕፈት ቤት ፊት ለፊት ቆመው ባደረጉት የአስር ደቂቃ ንግግር ዩክሬን ከፍተኛ ግፊት ሊያጋጥማት እንደሚችል ስጋታቸውን ገልጸዋል። ይህ ግፊት እኛን ለማዳከም፣ ለመከፋፈል የሚደረግ ነው ያሉት ዜሌንስኪ ጠላት የተኛልን አይደለም እየተኛልን አይደለም ሲሉም ተደምጠዋል። ዩክሬናውያን በአንድነት እንዲቆሙ ያሳሰቡት ፕሬዝዳንቱ የአገሪቱ ብሔራዊ ጥቅም ከግምት ውስጥ መግባት አለበት ሲሉም በአጽንኦት ተናግረዋል። በተረጋጋ ሁኔታ ከአሜሪካ እና ከሁሉም አጋሮች ጋር እንሰራለን፣ ለሰላም ዕቅድ አማራጭ እናቀርባለን ብለዋል። ዜሌንስክስ ከዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር፣ ከፈረንሳይ ፕሬዝዳንት ኢማኑዌል ማክሮን እና ከጀርመን ቻንስለር ፍሬድሪክ ሜርስ ባደረጓቸው የስልክ ንግግሮች የሀገሪቱ ድጋፍ እንደሚቀጥል ማረጋገጫ ማግኘታቸውንም አስታውቀዋል።